ሰላም፣ ጤና ይስጠልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ። ያል ከተለያዩ ወደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆን ያል። ቀጥታ ወደ ያገኘናቸው መረጃዎች አለፍን የአማራ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት ምቅደላ ክፍለጦር አትሮስ ብርጌድ እና የክፍለ ጦር ቃኞች ከወራሪው ጠላት ጋር መተናነቃቸውን ቀጥለዋል። አናብስቶቹ የአትሮስ ብርጌድ አባላት በማል ሳይንት ወረዳ ዴንሳ ከተማ በመግባት በቦምብ ሲያናውጡትና ጠላትን መግቢያ ቀዳዳ እንዲጠፈው ሲያደርጉት የዋሉ ሲሆን በተመሳሳይ በቆተት ከተማ መሽጉ ያለውን የኦደድ ብልጽግና ስልጣን ጠባቂ ወራሪ ኃይል መሸታ ቤት ሲንዘላዘል ሳትናዎቹ ሰርገው በመግባት አብራይተውታል። በዚህ ድንገተኝነትን ባተረፈው ፈጣን ጥቃት ሁለቱን በአፍጤማቸው ደፍተው ክላሻቸውን በምርኮ ገቢ ያደረጉ ሲሆን ሌሎች ብዛት ያላቸው ቅጥረኞች ቁስለኛም ሆነዋል። በተጨማሪ የክፍለ ጦር ቃኞች በወርቅ ማውጫ ቀጠና አጤ ዳንሳ ማርያም በሚባለው ልዩ ቦታ የኦዴድ ብልጽግና ወራር ኃይል የተንከፈረረ ራሱን ቢጎትትም ባደረጉት የደፈጣ ጥቃት ሶስት ቅጥረኛ ኃይል የተደመሰሰ ሲሆን ቁጥራቸው ያልታወቁት ደግሞ ቁስለኛም አድርገዋቸዋል። ይበንድ እንዳለ ባውደው ሽንፈትና ውርደትን እንደ ክብር ልብሶ የሚጎናጽፈው ፈራሪ ቡድን በወረዳው ዴንሳ ከተማ ህዝብ ሰብስቦ የለመደውን ከእውነት የራቀ ነጭ ውሸት ሲያወራሙሏል። ያገራችን የኢትዮጵያ ኢልና መሰረት የሆነውን አርሶአደር ፋኖን አምጥታችሁ አምጥታቹ አፈር አፈርማዳ አታገኙም በማለት ሲያሸብራቸውና ከጉዳዩ ጋር ተያያዥነት ባይኖረውም ለፖለቲካ ፍጆታም እያዋለው ነው። ከተሰብሳቢዎች መካከል የሃይማኖት አባቶች ታዳሚ ሲሆኑ፣ በሰሜኑ ጦርነት ወቅት የተቀረጹ ምስሎችን እያሳየ ፋኖ የሃይማኖት አባቶችን እያሰቃየና እየገረፋቸው እንደሆነ ካስረዳ በኋላ ከአንድ የሃይማኖት አባት የተሰጠ ግብረ መልስም ፋኖ በእርግጥም እንደዚህ የሚያደርግ ከሆነ ለምን አስታርቁን ትሉናላችሁ? እኛስ ከፊታቸው እንዴት እንቆማለን ማለት ጠይቀዋል። አጎብዳጆቹ የባዲን ሰዎችም ገፌን ለማሳየት ብለን ፍርሃትን በልቦናቹ እያሳደርን መሆኑን አልተገነዘብንም ነበር በማለት የሸረቡ ሴራ እንደከሸፈባቸውም አምነዋል። ተጠናክሮ በቀጠለው ኢዮልና ተጋርሎ ያሳምነ ሆጃሎና ዞብላምባ ክፍለ ጦር አሃዶች ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር አንድና ኮር 2 ካሳምነው ክፍለ ጦር ሁለተኛ ሻለቃ ሆጃሎ ክፍለ ጦር ሁለተኛ አርበኛ ሞላ ደስዬ ሻለቃና የክፍለ ጦሩ ቃኝ እንዲሁም ዞብላ አምባ አምስተኛ ክፍለ ጦር አህዶች ከማለዳ ጀምሮ እስከ ስምንት ሰዓት ተኩል ድረስ በዋለው ከባድ ውጊያ ከተረፊ እስከ ፀሐይ መውጫ ክፍለ ጦርንና ሌሎች ዙፋን ጠባቂ አህዶችን ሙትና ቁስለኛ በማድረግም ታላቅ ድልም ተጎናጽፈዋል። በተጋለው በርካታ ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ከዛ ባሻገር ቁስለኛ በአራት አምቡላንስ ወደ ደላንታ ሆስፒታል ሲያመላልስም ውሏል። ውጊያው ላይ ሁለት የከባድ መሳሪያ አስተኳሽ ኦፒም በቁጥጥር ስር ውሏል። በመርሃ ቤቴ ቀጠና ከባድ ትንቅንቅ እየተካሄደ ነው። በሸዋ ጠቅላይ ግዛት መርሃ ቤቴ ቀጠና ልዩ ቦታው የጎፍ በልበሊት እና ጀማ ወንዝ ዙሪያ ረፋድ ጀምሮ ከባድ ትንቅንቅ እየተካሄደ መሆኑንም የኢትዮ 80 ሚዲያም ለማረጋገጥ ችሏል። አገዛዙ ጥምር ኃይል ሲል የሚገልጻቸውን የመከላከያ ሰራዊት የሚሊሻና የአድማ ብተና ኃይሎችን ከለሚና ከአለም ከተማ በሁለት አቅጣጫ ይዞ ጀማ ወንዝ ዙሪያና የጎፍ በልበሊት አካባቢ ላይ በከባድ መሳሪያ ታግዘው ውጊያም የከፈተ ቢሆንም ነገር ግን ከወደፋኖ የተሰነዘረበትን ጸረ ማጥቃት መቋቋም ባለመቻሉ በርካታ ኃይሉን ሞትና ቁስለኛ እንደሆነበትም ኢትዮ 360 ሚዲያም ከሰፍረው ያገኘው መረጃም ያመለክታል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ሩባን ታባ ተኮር የአንደኛ ኮር ቶርዋሪ ኃይል በፎገራ ወረዳ ከባድ አውደ ውጊያም ሲያካሄድ መዋሉንም ኢትዮ 360 ሚዲያ ከኮሩ ሕዝብ ግንኙነት መምሪያ ያገኘው መረጃም ያመለክታል። በወደድ የበላይነት ለሚዘወረው የአገዛዙ ስርዓት የሚያገለግለው መከላከያ ሰራዊቱ ከአምባሰሜ ከሙሴት እና ከሮታ አሰባስቦ በከባድ መሳሪያ ታግዘው ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ የተዘነዘረበትን ፀረ ማጥቃት መቋቋም አለመቻሉም ታውቋል። በዚህም የአገዛዙ ወታደር በርካታ ምሽጎች የተሰበሩበት ሲሆን ፋኖ ውጊያውን በበላይነት እየመራ ጓንታ፣ ታንኳ ገብርኤል፣ ቋራ ሚካኤል፣ አርሴማ ኮሌጅ ለኢትዮ 360 ሚዲያ በላከው መረጃም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦር ቃሊም ላይ ጠላት በመቶዎች ሞትና ቁስለኛ የሆነበት ድጋሚ ታላቅ ድልም ተጎናጸፉም። ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦር ቃሊም በሶስት ግንባር አባይ ተራራ፣ ደብር ተራራ እና ቃሊም ሚካኤል ላይ ከምሽቱ አራት ሰዓት ጀምሮ እስከ ሌሊት ስምንት ሰዓት ተኩል ድረስ በዘለቀ ከባድ ውጊያ ጠላት በርካታ ሠራዊቱ በከበባም ተመቶበታል። ጠላት ከወልዲያው ወደ ቃሊም ኃይል እንዳይጨምር ጫርሳ ላይ በመዝጋትና በጨለማ ግራ እንዲጋባ አድርጎ በመምታት ሙትና ቁስለኛውን ጥሎ ወደ ወልዲያም እንዲሸሽም አድርገውታል። በርካታ ኃይሉ ጃርሳ ጥቁር አስፋልት ላይ በደፍጣና ቃሊም በሶስት ግንባር በከበባ የተመታበት ሲሆን ለሌት ስድስት ሰዓት ተኩል ወልዲያ ከተማ ከፍተኛ ትርምስ ውስጥ ገብቶ በኋላም ብረት ለበስና ዙዋይ ሶስት ከበርካታ ኃይል ጋር ወደ ጃርሳ ማጥቃት ቢያደርግም ሊሳካለት ባልመቻሉ ድሮን ጭምር በማምጣት ውጊያውን ሊቆጣጠር ቢሞክርም ሳይሳካለት ቀርቶ በመቶዎች የሚቆጠሩ አብዛኛውን ምልምል ሰራዊቱ አልቆበት ማደሩም ተሰምቷል። ከዚህ ጋር ተያይዞም በበርካታ የወሎ ቤተ አማራ አካባቢዎች አገዛዙ ዙፋን ጠባቂ ሰራዊት በተለይ ከተለያዩ አካባቢዎች በግዳጅና በአፈሳ ለብለብ ሰልጥኖ የመጣው ኃይል እየተበተነ ፋኖውንም እየተቀላቀለ ይገኛል። በዚህ የተበሳጨው የፋሽስቱ የብልጽግና የአንድ ቡድን አገዛዝ ዙፋን ጠባቂ ሰራዊት በአንድ ውጊያ የደረሰበትም ሽንፈት ለመበቀል እንደተለመደው ንጹዋን ህዝብን ኢላማ ያደረገ የከባድ መሳሪያ ጭፍጨፋም እየፈጸመ ሲሆን ቤትና ንብረትም እያወደመም ይገኛል። ከባድ የደፈጣ ጥቃት በመተማ በምዕራብ ጎንደር ዞን ከመተማ ከተማ ወደ ሸመለ ጋራ ሲጓዙ በነበሩ የአድማ ብትና ኃይሎች ላይ በተፈጸመ ደፈጣ ጥቃት በርካቶች መገደላቸው ተሰምተዋል። ለምዕራብ ጎንደር ዞን ተመድበው ከነበሩ ሰባት መቶ የሚደርሱ የአድማ ብተና አባላት መካከል ገሚሰቹ ከነሙሉ ትጥቃቸው ፋኑን ሲቀላቀሉ፣ የቀሩት ደግሞ በተደጋጋሚ በሚፈጸምባቸው ደፈጣ ጥቃትና በሚካሄዱ አውደ ውጊያዎች መገደላቸው የዞኑ ጸጥታ ቢሮ ባዶ ቀፎን ቀርቷል ሲሉ የኢትዮስ ሰማንያ ሚዲያ ምንጮችም ገልጸዋል። ዞኑ ተመደበው ከነበሩ የአድማው አባላት በተጨማሪ በቀጥናው የሚገኙ ሰሜን ምራብዝ ውስጥ በሌተናል ጀነራል ወርቁ ጉደታ በሚመራው 503ኛ ኮር ስር በኮሎኔል አፍሪካ ጀሊልና በምክትል አዛዡ ኮሎኔል ክሮስ አፍቶም የሚመራው 78ኛ ክፍለ ጦር አባላት ከነሞሉ ትጥቃቸው ስምሬት ከቀጠናቸው በግፍ እየወጡ ፋኖን መቀላቀላቸውን ቀጥሏል። በተመሳሳይ መረጃም የአማራፋኖ ብሔራዊ ኃይል አካል የሆነው የአማራፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በሚንቀሳቀስበት ቀጠና የአምባገን ነኑ ብልጽግና አገዛዝ አዳሩን ኔትወርክ በማጥፋት በርካታ ኃይል ይዞ ከአስር በላይ በሚሆኑ አቅጣጫዎች በበለሳ፣ በወግራ፣ በጎንደር ከተማ፣ በደጎማ፣ በማክሰኝት እና ጠዳ ከተሞች ዙሪያ አሰልፎ ኦፕሬሽን ለመውሰድ ቢያስብም ቀድሞ ለፋኖ መረጃ በመረሱ ተዘጋጅተው በመጠበቅ በእነሱ የሰርግ ድግስ ጎንደር የብጋሾ ክፍለ ጦር ተሞሽሮ ሙለዋል። የአማራ ፋኖ አንድነት በጎንደር ቴዎድሮስ ብርጌድ፣ ጎንደር ብርጌድና ና አጥናፉ ብርጌድ ዛሬው ሙሽሮቻችን ሲሆኑ ከአገዛዙ ወንበር አስጠባቂ ኃይል ጋር በአምስት ቦታዎች ላይ ከፍተኛ ትቃሉ እና የሞት ሽረት ትግልም ትግር ሙለዋል። በውጊያውም ጠላት ከፍተኛ ሙትና ቁስለኛ አስተናግዶ ሰብአዊ ቁሳዊ ኪሳራውን ተሸክሞ በአምቡላንስና በፒካፕ መኪኖች እያመላለሰ ሆስፒታሎችን አጨናንቋል። አገዛዙ በአንድ በኩል የህክምና ሙያተኞችን ያሳድዳል፣ ያስራል፤ ሲቸግረው ደግሞ እግራቸው ስር ወድቆ አክሙልኝ እያለ ይለምናል። ዛሬ በሆስፒታሎች የተከሰተው ሁኔታም የነበረ ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።